የፖለቲካና የመልካም አስተዳደር ተግባራትን በውጤታማነት በመፈጸም አመራሮችን በመገንባት የክልሉን የልማትና የሰላም ሁኔታ ለማሻሻል እየተሰራ መሆኑን ርዕሰ መስተዳደር አረጋ ከበደ ተናገሩ። በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ከፍተኛና መካከለኛ አመራሮች የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅቶች ስራዎች እቅድ አፈጻጸም ግምገማ መድረክ ተካሂዷል። አክሊሉ ምንተስኖት ተጨማሪ ዘገባ አለው። በአማራ ክልል የልማት የሰላምና የመልካም አስተዳደር ተግባራትን በውጤታማነት ለመምራት ጠንካራ ፓርቲን መገንባት ቅድሚያ የተሰጠው ተግባር ሆኗል። ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የፓርቲው የስራ ኃላፊዎች በተገኙበት የ2017 በጀት ዓመት የፖለቲካና የድርጅት ስራዎች እቅድ አፈጻጸምን እየገመገመ ይገኛል። ከክልሉ የተለያዩ ዞኖች፣ ከተማ አስተዳደሮችና ክፍለ ከተሞች ለመጡ የፓርቲው የጽህፈት ቤትና የዘርፍ ኃላፊዎች መልእክት ያስተላለፉት ርዕሰ መስተዳድር አቶ አረጋ ከበደ ልዩ ትኩረት በተሰጣቸው አጀንዳዎች ላይ ተወያይቶ ተግባራዊ ምላሽ መስጠት ይገባል ብለዋል። የመጀመሪያው በብልጽግና ፓርቲና በብልጽግና ፓርቲ ዋና ጽህፈት ቤት የተገመገሙና አቅጣጫ የተቀመጠባቸው ልዩ አጀንዳዎች አሉ። በተዚህ ቀደሙ በአጠቃላይ ሁኔታ ማንመራቸው ማንተገበራቸው ነገር ግን ከወቅታዊነታቸው ከአስፈላጊነታቸው በአጠቃላይ ሁኔታ ከተጽዕኖቸው ማኳያ በተለየ መንገድ ልንገመግማቸው ትኩረት ነው ለምናደርግባቸው ልዩ የፖለቲካ፣ የልማትና የመልካም አስተዳደር ስራዎች አሉን በእጃችን ያሉ እነዚህ አስቸኳይ መሆናቸው ብቻ ሳይሆን ለአጠቃላይ ስራዎቻችን የተጽዕኖ አድማሳቸውም የአስፈላጊነታቸው ደረጃ ከፍተኛ በሆኑ ተግባራት ላይ መነጋገር፣ መገምገምና የጋራ አቋም ይዞ ለተግባራዊነታቸው በተቀመጠው አጭር ጊዜ ውስጥ ኤርጀንሲ እንዳሉ መተግበር እና ማስተግበር እጅግ አስፈላጊ በመሆኑ ከወቅታዊነትና አስፈላጊነት አኳያ ተለይተው ትኩረት ከተሰጣቸው ጉዳዮች አንዱ የክልሉ የሰላም ሁኔታ መሆኑን ያነሱት ርዕሰ መስተዳድሩ ነባራዊ ሁኔታውን ተረድቶ አቅጣጫ ለማስቀመጥ በጥልቀት ውይይት ይደረጋል ነው ያሉት። የክልሉ የጸጥታ ሁኔታ ያለበት ደረጃ፣ አዳዲስ አዝማሚያዎች እና የቀጣይ አቅጣጫዎች ላይም እንመክራለን ማለት ነው። ጥራትና ተደራሽነት ያለው እንዲሁም የህዝብ እርካታን ያረጋገጠ የፖለቲካና የመልካም ስራዎችን ስለምንሰራበት ሁኔታም እንነጋገራለን። ይሄ ምን ማለት ነው? በዋነኛነት በሁሉም ስራዎቻችን ላይ በየደረጃው ልዩነት ቢኖረውም፣ አፈፃፀሙ ልዩነት ቢኖረውም፣ በጥቅል ወስደን ስንመለከት ስራዎችን ተደራሽ ለማድረግ ለመነካካት አመራሮቻችን በከፍተኛ ደረጃ ጥረት ያደርጋል። የምንሰራቸው የልማት ስራዎች የተደራሽነት ችግር ብቻ ሳይሆን የህዝብን መሰረታዊ ችግር በመፍታት በኩል የጥራት ችግሮች አሉ። ሰርቪሳችን፣ በተመሳሳይ እያንዳንዳችን በዚህ ዓመትና በሚቀጥለው በጀት ዓመት የክረምት ወቅት መሰራት ስለሚገባቸው ጉዳዮች ውይይትና ንግግር እናደርጋለን ማለት ነው። የህዝቡን የመልካም አስተዳደርና የልማት ስራዎች በውል ተረድቶ ለተፈጻሚነታቸው በቁርጠኝነት መስራት እንደሚያስፈልግም ርዕሰ መስተዳድሩ አንስተዋል። ለዚህም ጠንካራና ጥራት ያለው የፓርቲ መዋቅር የገነቡ መቀጠል እንደሚገባ አጽንኦት ሰጥተዋል። በመጀመሪያ ደረጃ በብልጽግና ፓርቲ ዋና ጽህፈት ቤት የተገመገቡና አቅጣጫ የተቀመጠባቸው ጉዳዮች በዋነኛነት ጠንካራ ፓርቲን መገንባት በሚቻልበት ሁኔታ ላይ በዋነኛነት ትኩረት ያደረጉ ናቸው። ይሄም በአመራር ልማትና ግንባታ ላይ በፓርቲው አደረጃጀት በተለይም ደግሞ በአዲሱ አደረጃጀት እና አደረጃጀቱ በገቢራዊ ወይም ፋንክሽናል መሆን በሚሆንበት መሆን በሚችልበት ሁኔታ ላይ ውይይት እናደርጋለን። በፓርቲው አዳዲስ አሰራሮች ላይ ተመስርተንም እንደዚሁ ውይይትም እናደርግበት ይሆናል ማለት ነው። በአማራ ክልል በሰላም ጦት ምክንያት ከፍተኛ ጉዳት የደረሰበትን የትምህርት ዘርፍ መጠገን የቀጣይ የፓርቲውና የመንግስት ልዩ የትኩረት አቅጣጫ መሆኑም ተመላክቷል።